እኔ ከጠፋውኝ ሰባት አመቴ ነው። አረብ አረፋ አፍኖኝ ነው የኖርኩት። ቤተሰቦቼን ቁጥር ነው የምፈልገው። እኔ ችግር የለም ማለት እንዴት መቼ እንደመጣሹ ከጠፋውኝ? አሁን አንድ ሮብ፣ የዛሬ ሳምንት ሮብ ነው የጠፋሁትኝ። ካገር ካወጣሽ ስንት አመት ነው? ካገር ካወጣሁ እንግዲህ ስምንት አመት እየሆነኝ ነው። ስምንት አመቱ ሁላ ለቤተሰቦች ጋር አላወራሽም? ምንም ቤተሰቦችን ታሪክ የለኝም። ቁጥራቸውን አሁን እንኳን ለማስታወስ ፈልጌ ነበር። ምን ነገር ድፍን ስምንት ዓመት ከኢትዮጵያ ከወጣች አንድ ቀን ቤተሰቦቿ ጋር ደውላ አታውቅም። ኦኬ ልክ ከኢትዮጵያ እንደመጣች ነው ስልክ ቁጥሯን፣ ፓስፖርቷን ሁሉም ነገሯን የወሰደችበት መዳሟ ማለት ነው ከኢትዮጵያ ያመጣችው ልብስ የያዘችበት። እቺ ልጅ አንድም ቀን ቤተሰቦቿ ጋር ሳትደውል ለስምንት ዓመት አገልግላለች። አሁን ግን ከዛ ቤት ከጠፋች አንድ ሳምንት ሞልቷታል ማለት ነው። እናንተ እንደዚ አይነት ነገር ቢገጥማችሁ ምን ማድረግ እንደምትችሉ ነው አሁን ዋናው ፖይንት። የእሷው አልፋለች። አሁን ከስምንት ዓመት በኋላ በባዶ ያለ ምንም አምስት ሳንቲ ከመዳም ቤት ጠፍታ ወጥታለች። በህይወት መውጣቷም ትልቅ ነገር ነው። ነገር ግን ቤተሰቦቿንም ምንንም ማስታወስ አትችልም። የቤተሰቦቿን ቁጥርም ማስታወስ አትችልም። ይሄ ነገር እንዴት ሆነ? እንዴት እችሊ ላታስታውስ ቻለች? ጥሩ ጥያቄ ነው። ነግራቸዋለሁኝ ማለት ነው። ብዙ ጊዜ አዎ፣ ይሄ የታወቀ ነው። ግልጽና ግልጽ ነው። ከኢትዮጵያ ኮንትራት ሲመጡ ስልክ ከያዙ ስልክ ይቀማሉ። አንዳንዶቹ ስልክ ቁጥራችሁን፣ ምናችሁን፣ ምናምናችሁን ይወስዳሉ። ግን ለዚህ ጥንቃቄ ማድረግ ያለብን እኛ ራሳችን ነን። ብዙ ጊዜ ኮንትራት ቤት የምንኖር እህቶች እንፈራለን ከሰዎች ጋር ለመነጋገር አሁን ህተ እንኳን ቆሻሻ ስትጥሉ ተነጋገሩ ከተገናኛችሁ ማለት ነው። በተለይ ኮንትራቶች ነው የምላችሁ፣ አትፍሩ። አሁን እኔ ኮንትራት ልጆች ሳገኝ አወራቸዋለሁ እንዴት ነሽ ሰላም ነሽ ወይ ምናምን እንዲሁ ችግር ያለባቸው ነው የሚመስለኝ በቃ አወራቸው አንዳንዶቹ ግን የማያወሩ አሉ፣ የሚፈሩ። እናንተ ስታወራቸው ሰላም ስትሏቸው ራሱ ገልምጠዋቸው የሚሄዱ አሉ። ይሄ ስንጣሌ አደለም። ባገኛችሁት አጋጣሚ ኮንትራት ቤት ያላችሁ ቶቼ ካገኛችሁት ሰው ጋር ማውራት አለባችሁ። መዳሞች ምንም አያመጡም። ብታወሩ ምንድን ነው ችግሩ? አውርታችኋል እንጂ አልሰረቃችሁም፣ ምንም አላደረጋችሁም፣ አልጠፋችሁም ከሰዎች ጋር ስታወሩ ምናልባት ያቺ ልጅ ከአንቺ ልትሻል ትችላለች። ከሰዎች ጋር ስታወሩ የተለያዩ መብቴዎች ልታገኙ ትችላላችሁ። ከሰው ጋር ሳትገናኙ በቀራችሁ ቁጥር ግን ብዙ ኮንትራት ቤት የምትመጡ እህቶች ህይወታችሁ ለአደጋ በጣም ቅርብ ነው። ኦኬ፣ እንዴት ቅርብ ነው ልትሉ ትችላላችሁ። ለምሳሌ መዳም ደሞዝሽ ብትከለክልሽ አንቺ ነጌ ከነጌ ወዳ ምናምን እያልሽ አምስት ወር ስድስት ወር ልትቆይ ትችያለሽ። ግን ለጓደኛሽ ለአንድ ሰው አግኝተሽ እንኳን መዳሜ እኮ እንደዚህ እንደዚህ ገንዘብ ከለከለችኝ ብትሉ ብትናገሩ፣ ኧረ ጥለሽ ውጪ፣ ኧረ ጥፊ፣ ኧረ ወይም ቢሮ እንዲወስድሽ አድርጊ፣ ኧረ ወይም ስራ ፈተሽ ቁጭ በደትሽ ትችላለች ከዛ ምርጫው ያንቺ ነው። ወይም ስራ ፈተሽ ቁጭ ትያለሽ፣ ወይም ደግሞ ቢሮ ውሰዱኝ ብለሽ እሪ ከንቱ ትያለሽ። መብቴን እናገኛለን። ከሰው ጋር ባወራን ቁጥር በሰማን ባዳመጥን ቁጥር መብቴዎቻችንን እያበጃጀን እንሄዳለን ማለት ነው። ሁለተኛ ደግሞ ከኢትዮጵያ ስትመጡ ቁጥር ሴፍ አድርጉ፣ ጭንቅላታችሁ ላይ። ሶስተኛ ደግሞ መዳሞች የሚሰጧችሁን መድኃኒት እንዳትጠቀሙ። ብዙ ጊዜ እነሱ የሚሰጧችሁ መድኃኒት የራስ እናንተ የታመማችሁ ራስ ምታት ሊሆን ይችላል። እነሱ ግን የሌላ ነገር መድኃኒት ሊሰጧችሁ ይችላል። ያ መድኃኒት እንድትረሱ እንዳታስታውሱ፣ በቃ ዶንቆሮ ሆናችሁ እንድትቀሩ ሊያደርጋችሁ ይችላል። ምንም የሚታወቅ ነገር የለም። በቃ ግን ራስ ምታታችሁን ምናምን ትኩሳት ወይም ደግሞ የወገብ ህመም ምናምን ከሆነ በስፖርት ትኩስ ነገር በመጠጣት ራስ ምታት ከሆነ ቀዝቃዛ ነገር በመጠጣት ማስታገስ፣ ከባሰባችሁ ደግሞ ሐኪም ቤት ውሰዱኝ፣ በብራችሁም ቢሆን ከብዙ ከመቶ ዘጠኝ ከመቶ አስር ፐርሰንት ነው ሐኪም ቤት የሚወስዱት ማለት ነው። ኦኬ ሐኪም ቤት ውሰዱኝ፣ በብራችሁም ቢሆን ሐኪም ቤት ሂዱ። ደሞዛቸው አውቃለሁ፣ በተለይ አዲስ ስትሆኑ ስምንት መቶ እና አንድ ሺህ ነው። ግን ከእናንተ ህይወት የሚበልጥ ነገር የለም። የምሬን ነው። እኛ ዛሬ አሁን እኔም እነግራችኋለሁ እንጂ ለራሴን አላቅም? ለራሴ የሆነ ነገር ለማድረግ በጣም ትልቅ ነገር ሆኖ ነው የሚታየኝ። ግን ለሰው ሳረግ ወይም ደግሞ ለሰው በቃ እንድዞኝ ያለው ምናምን ከተባልኩኝ ብሰጥ ነው የሚቀለኝ ማለት ነው። ግን ከራስ በላስ ንፋስ፣ ራሳችሁን ጠብቁ። ራሳችን መጠበቅ አለብን። ከታመምን ከወደቅን ማንም የሚያነሳን ሰው የለም። ልንገራችሁ ቤተሰብም ጭምር ምንም የሚያደረገው ነገር አይኑርም። በቃ ከታመማችሁ ታመማችሁ ነው። እለውጠዋለው፣ እጦረዋለው፣ እጠቅመዋለው ብላችሁን የወጣችሁ ቤተሰብ ራሱ ሸክም ነው የምትሆኑት። ኦኬ። እና እንደዚህ ስምንት ዓመት ሙሉ ደግሞ ከማገልገል ወይ ጠፍቶ መውጣት ወይም አልሰራም። ብዙ ጊዜ አሁን የደሞዝ ችግር በጣም ከልክ በላይ ከሆነ አምስት ወር ስድስት ወር እንደዚህ የሚያቆዩባችሁ ከሆነ አልሰራም ብላችሁ ቁጭ መብቴ ነው ልትመቱ ትችላላችሁ። ግን ከልክ የሚያልፍ ነገር የለም። ህግ አለ። እኛ ስለማናቀው ነው እንጂ። በተለይ ኮንትራት ለምትሰሩ እህቶች ህግ አለ። ህጉ ከእናንተ ጎን ነው። ግን እኛ ኢትዮጵያውያን አናቅም፣ መብትና ግዴታችን አናቅም። ስለማናቅ ነው ገብቷችኋል። እና እች ልጅ አሁን ምንም አይነት ማስታወስ አትችልም። የእሷ ጥፋት ነው ብዬ አላስብም። አንደኛ የሆነ ነገር የምትሆኑት ያው እኛ ሰበብ ነን እንጂ የሆነ ነገር አላህ ነው የሚያመጣብን። ያ ነገር ደግሞ ለኸይር ነው ለበጎ ነው። ግን ከዛ ባሻገር ደግሞ ራሳችን መጠበቅ በዋነኝነት ደግሞ እነሱ የሚሰጧችሁን መድኃኒት በብዛት አለመዋጥ። እኔ የሆነ ጊዜ በጣም ታመሜ ነበረ እና የታመምኩት ወዲያውም ነው። ትኩሳትና ብርድ ብርድ አለኝ። ሴትዮ መድኃኒት ሰጠችኝ። ያ የሰጠችኝ መድኃኒት በጣም ኃይለኛ ነው። የአራስ ምታትም አይደለም የትኩሳትም አይደለም። ኦኬ። አንድ ቀን ወድቄ የማላቅ ሴትዮ፣ በንጋቱ በንጋቱ ተኩሺ ብላ ልብስ ሰጥተኝ ስተኩስ ወደቅኩኝ ማለት ነው ወደቅኩኝ አንድ ጓደኛ የነበረች እነይ ወደቅኩኝ እኮ ምንሆኝ በጣም የደነገጥኩት በሰው ሀገር እንደዚህ መውደቅ ጀመርኩ አንድ ቀን እንኳን ወድቄ ማላቅ ሴት ምናም በጣም ፈራሁኝ ለክም አኪም ቤት ስሄድ በራሴ አኪም ቤት ሄድኩኝ በቀኑ ደግሞ ፓስፖርቴ መጥቶ ለመውሰድ ይሄድ ነበር፣ ፓስፖርት የመጡ ነበር እንደ ድንገት እና፣ በዛን ቀን የሚገርማችሁ ነገር ስንመረመር መድኃኒቱ ያ በጣም ሀይለኛ ነው፣ በጣም ሊጥለኝ የቻለው በመድኃኒቱ ምክንያት ነው ነው የምላችሁ። ቶቼ እባካችሁ ተጠንቀቁ። ያው ተጠንቅቀንም ራሳችን አንጠብቀውም፣ አላህ ነው የሚጠብቀን፣ እሱ ነው ለኛ ጠባቂያችን ግን እራሳችን መጠበቅ አለብን። ራሳችን መጎዳት ልብሳችን ቢቆሽሽ ልብሳችን ባያምር እንኳን ውስጣችን መጎዳት የለበትም። ልብስ ሌላ ጉዳይ ነው፣ ራሳችን መጎዳታችን ደግሞ ሌላ ጉዳይ ነው እላችኋለሁኝ። እና ለቻናሉ አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። በጣም እንወዳችሁ፣ በጣም አከብራችኋለሁ። መልካም